አንድ ሺህ ሄክታር የሚሸፍነው የካዛንቺስ የኮሪደር ልማትና መልሶ ማልማት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተመርቋል። ይህ የመቻል አቅም ማሳያ ሆኖ የሚነሳው ስራ ስለ ኢትዮጵያውያን በሌሎች ዘንድ የተቀመጠውን እይታ የቀየረ ስለመሆኑ ጠቅላይ ሚኒስትር አብይ ተናግረዋል። እዚህ የኮሪደር ልማት ስራ የካዛንቺስን ለውጥ ሰዎች ማየት ያለባቸው ለራሳቸው ካላቸው ክብር፣ ሰዎች ስለነሱ ካላቸው እይታ አንጻር በቅርቡ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 ካዛንቺስ ላይ የተሰራው የኮሪደርና መልሶ ማልማት ስራ ኢትዮጵያ የጀመረችውን የስማርት ሲቲ ተግባራዊነት ማሳያ መሆኑን ጠቅላይ ሚኒስትር አብይ አንስተዋል። በውስጡ የያዛቸው የመሠረተ ልማቶች ትስስርና የፈጠሩት ምቹ ሁኔታ ዘመናዊነትን በተግባር የገለጡ ስለመሆናቸውም ጠቅሰዋል። መብራቱ፣ መንገዱ፣ የውሃ ፍሳሹ፣ መዝናኛ ቦታው፣ ስፔሱ አጠቃላይ ተደምሮ ለስማርት ሲቲ ለመዘመን እንደ መሰረት ይወሰዳል። በየትኛውም ሀገር የምናየው ዘመናዊነት፣ ለውጥ፣ መሻሻል የሚገለጠው በዚ መንገድ ነው። ግሪን ክሊን ኢንቫይሮንመንት ያላቸው ከተሞች ናቸው የዘመኑ የሚባሉት ውሃ ንጹህ ሆኖ ሳይሸት የሚፈስባቸው ሳር በቅሎ ሚታይባቸው ልጆች የሚጫወቱባቸው መስኮች ሲኖሩ፣ ያ የዘመነ ከተማ ያሰኘዋል። በጣም በሚያስደስት ሁኔታ በአጭር ጊዜ ውስጥ ነው የስራ የተሰራው። ይህ ዛሬ ላይ ሰምሮ የታየው ስራ ጉልበት፣ ሀብትና ንብረት ተቀናጅቶ ያመጡት ውጤት መሆኑም ነው የተነሳው። ለዚህ የተከፈለው ዋጋም ለትውልድ የሚተርፍ የጋራ ልማት እንዲፈጠር ምክንያት መሆኑን ነው ጠቅላይ ሚኒስትር አብይ የገለጹት። የከተማችን ነዋሪዎች መገንዘብ ያለባቸው ከነበርንበት አውድ፣ ከነበርንበት ሁኔታ እንዲህ ወደዚህ ወደሚያምረው ሁኔታ ለመውጣት ትንሽ እላ አስጨራሽ ትጋት ይጠይቃል፣ ስራ ይጠይቃል። ያ ስራ ደግሞ ጉሰማኝ ኖሮ ይሆናል። ቀላል ነገር አይደለም። አንድ ነገር አፍርሶ ሌላ ነገር መገንባት ገንዘብ ይፈልጋል፣ ጊዜ ይፈልጋል፣ ኮሚትመንት ይፈልጋል፣ ህብረት ይፈልጋል። አለ አይሳካም። በዚያ ምክንያት የአንዳንድ ሰዎችን ህይወት አስተጓግለል ሊሆን ይችላል። ያም ከሆነ ግን ለጋራ ልማት ነው። ያም ከሆነ ግን ለጋራ ጥቅም ነው። አንዱን ጎድቶ አንዱን ለመጥቀም ሳይሆን ሀገራችንን ለማሳደግ ልጆቻችን ተስፈኞች እንዲሆኑ የበለጸገች ሀገር መስራት እንዲችሉ ለማስቻል ስለሆነ ለዚያ የተከፈለ ዋጋ ተደርጎ መወሰድ ይኖርበታል። ሀገርን የማልማቱና በሚገባት ክብር ላይ የማስቀመጡ ሂደት ተጠናክሮ መቀጠል እንዳለበትም ነው የተጠቆመው። ይህ ይሆን ዘንድ ግን እርካታ የማያስቆመው ትጋት ሊኖር እንደሚገባ ነው ጠቅላይ ሚኒስትሩ ያሳሰቡት። ይህ ስራ መቀጠል አለበት። ሀገራችን የመገንባት የማነጽ የማስዋብ የማሳመር ተስፋችን፣ ህልማችን፣ ንግግራችን ወደ መሬት አውርዶ የማሳየቱ ጉዳይ ተጠናክሮ መቀጠል አለበት። በዚህ መቆም የለበትም። ይህ ደግሞ እንዲሆን በየደረጃ ያሉ አመራሮች መጠንቀቅ ያለባቸው እርካታ የሚባል በሽታ እግር እጃቸውን ተወርች አስሮ እንዳይንቀሳቀሱ እንዳያደርጋቸው ነው። መርካት በሽታ ነው። ማለም ጥሩ ነው። ለዚያም መትጋት አስፈላጊ ነው። ተክተን አንድ ደረጃ ስንደርስ ግን የሚቀጥለውን ማለምና መትጋት እንጂ መቆም ተገቢ አይደለም። ኢትዮጵያን ወደ ከፍታው ማሻገር አሁናዊ የቤት ስራ መሆን እንዳለበት የጠቀሱም ሲሆን ለዚህ ደግሞ ያለውን ጊዜና ዓለም አቀፍ ሁኔታ በአግባቡ መጠቀም እንደሚገባ ተናግረዋል። ጊዜ የለንም በጊዜ የለንም መንፈስ ሲዝን አክብረን የተሰጠንን ጊዜ አክብረን የምንፈጥር የምንፈጥን ካልሆን በቀር የምናስበውን ብልጽግና ልናረጋግጥ አንችልም። አሁን ዓለም በብዙ ነውጥ ውስጥ ነው ያለችው። በርትተን ከሰራን ተባብረን ከሰራን ያየነውን ለመጨበጥ ከተጋን ያኔ ኢትዮጵያ ሾልካ እኛ ያለፍንበት መከራ የማይቀምሱ ልጆች ይፈጠራሉ። ለዚያ ግን መትጋት በእጅጉ ወሳኝ ነው። በቅርቡ እንዳልኩት ሁሉም ሰው ዓይን ተገጥሞለታል። ሁሉ ሰው ግን ብርሃን የለውም። ዓይን ስላለው አስቀድሞ ይሄን ማየት ይቸገራል። ይሄን ፈጥረን ስናበራ ግን ይሄን ማየት የሚቸገር ሰው መኖር የለበትም። ከዚህ ቀደም ግራ ይገባው ከዚህ ቀደም ያልገባው ከዚህ ቀደም የተወናበደ ሰው አሁን ካዛንቺስን መጥቶ ሲያይ ግን ጥላቻ ከሌለው በቀር በሀገሩ ሀገሩን የሚወድ ዜጋ ከሆነ በቀና መንገድ ማየት መደገፍ ይጠበቅበታል። በካዛንቺስ እውን የሆነው የልማት ስራ የሀገሪቱን የብልጽግና ጉዞ ማሳያ ስለመሆኑም ተመላክቷል።